አሰላሙ አሌይኩም አረህማቱላህ በረካቱ ውድና የተከበራችሁ የአወል ቦረና ቤተሰቦች እንዴት ናችሁ? ደህናናቸው አልሐምዱሊላህ ከኛ ጋ ሁሉ ሰላም ነው። ዛሬም የማስተዋወቃችሁ ምርጥ ምርጥ አልጋና ቢፌዎች፣ ቁምሳጥኖች፣ እንዲሁም ኮንቴነሮች የተለያዩ ነገሮች ማሰራት ለምትፈልጉ ቤተሰቦቻችን መልእክት ይድረሳችሁ ማለት ነው። እንግዲህ ማየት ማመን ነው። ማሻአላህ ጥራት ያለው ነገር ነው እየተሰራ ያለው። እኔ በራሴ አሰርቼ አይቼዋለሁ ማለት ነው። በተግባር አሰርቼ ተኝቼ ያየሁትን አልጋ ነው የማሳያችሁ ማለት ነው። ይህ ደግሞ እንግዲህ አንድ ትዕዛዛችን ነው። ወንድሞቻችን እህቶቻችን ያዘዙት ትዕዛዝ ነው ይሄ። በምትፈልጉት ዲዛይን ፈለጋችሁትን ዲዛይን አምጥታችሁ ማስቀረጽና ማሰራት ትችላላችሁ ማለት ነው። ማሻላ ተባረከላ እንግዲህ ሹፉ፣ ይህን ይመስላል። ዩ ሁለት ኮሚዲኒ ያለው ሜትር ከሃምሳ አልጋ ይባላል ማለት ነው። ይሄ ብረቱን ባለበት አሳያችኋለሁኝ። ይህን ይመስላል ማለት ነው። እንሻላ ይቺ እንግዲህ ሜትር ከሃምሳ ናት። ያለቀላ ጉዳይ ነው ማለት ነው። ምርጥ አልጋ ነው። አላህ ማሻአላ ሜትሪክ 50 ጋ ከነ ልጆቻችሁ ለሻልቁ የሚያስተኛ አልጋ ነው ማለት ነው። እቺ ደግሞ የሚያወጣት ብረቷና ማለት ነው። እንግዲህ ተከበራችሁ ቤተሰቦቻችን፣ ሁልጊዜ የማሳያችሁ አሪፍ ነገሮች ነው የማሳያችሁ ማለት ነው። አንዳንድ ልጆች ገብተው እያዘዙኝ ነው። በዛ መሰረት እኔም ከቤታቸው እያደረስኩላቸው ነው። አሳያችኋለሁ፣ ቪዲዮውን እለቁላችኋለሁ። እናንተም ማዘዝ ትችላላችሁ ማለት ነው። በተለይ በመከነ ሰላም በወግዲ በከላላ መስመር ያላችሁ ማለት ትችላላችሁ። በፈለጋችሁ መልኩ እናደርሳለን ማለት ነው። ካላችሁበት እና በምታዙ ሰዓት ስልክ ቁጥር እናስቀምጥላችኋለን። እየደወላችሁ በውስጥ መስመር እየገባችሁ ማናገር ትችላላችሁ ማለት ነው። በምትፈልጉት መልኩ በምትፈልጉት አይነት እናሰራለን፣ እንሰራላችኋለን። ቤተሰቦቻችን ይሄን ይመስላል። ኮንቴነር ማሰራት የምትፈልጉ በብረት የሚያረጋችሁበት መልኩ ይሰራላችኋል ማለት ነው። ይህን ይመስላል ቤተሰቦቻችን። እንግዲህ ዩቱባችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ትብብራችሁን ይቀጥላል ማለት ነው። አስተያየት ካላችሁ በኮሜንት ታሳውቁናላችሁ። የምትፈልጉትን አይነትም በኮሜንት መናገር ትችላላችሁ። እንደውም መስመር ቁጥር ደውላችሁ ማሳወቅ ትችላላችሁ ማለት ነው። ለጊዜው ይህን ይመስላል። በሚቀጥለው ደግሞ ለየት ያለ ነገር እስከምንለቅላችሁ ድረስ ሰላሙ አለይኩም ወረህመቱላሂ ወበረካቱ።